ጤና ይስጥልኝ ሰባት ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የህዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። መቅድሚያ አበይት። በሰሜን ጎንደር ዞን የተፈጥሮ ሀብት ጥበቃ ስራ በቅርጅትና በተከታታይ ሊሰራ እንደሚገባም የአማራ ክልል ርዕሰ መስተዳድር አቶ ገዱ እንዳርጋቸው አሳሰቡ። በቂ ስልጠና ሳይሰጣቸውና ተገቢውን የጥንቃቄ አልባሳትን ሳይጠቀሙ ፋብሪካን የሚቀላቀሉ ዜጎች ለከፍተኛ አካል ጉዳት እየተዳረጉ ነው። አብራችሁን ቆዩ። የመከላከያ ኢንጂነሪንግ ኮሌጅ ዘመናዊ ቴክኖሎጂን በማሸጋገር ረገድ ኃላፊነቱን እየተወጣ መሆኑን የሱተከሽ ምክር ቤት ገለጸ። ኮሌጁ ከተመሰረተ ሐምሌ 1992 ዓ ም ጀምሮ በኬሚካል በአውቶሞቲቭ በውጊያ አውሮፕላና በኤሌክትሪክ ኃይል ኢንጂነሪንግ በመጀመሪያ ና በሁለተኛ ዲግሪ በሚሰጠው ስልጠና ለሰራዊቱም ሆነ ለሲቪል ተቋማት ብቃት ያላቸው የምህንድስና ሙያተኞችን እያፈራ ይገኛል። ከመከላከያና ደህንነት ልዩ ኮሚቴ አባላትና ከልሽ ቋሚ ኮሚቴው የተወጣጣ ቡድን የተቋሙን እንቅስቃሴ ሲጎበኝ ኮሌጁ እስከ 3000 ተማሪዎችን ተቀብሎ የማሰልጠን አቅም ቢኖረውም በአሁኑ ወቅት 1600 ተማሪዎችን እያሰለጠነ እንደሚገኝ ተገልጿል። ተቋሙ ለማስፋፋት እየተከናወኑ ያሉ የመማሪያ የመኖሪያና የመመገቢያ ህንፃዎችን ግንባታና ቤተሞከራዎችን ቡድኑ የጎበኘ ሲሆን የኮሌጁን አመራሮች መምህራንና አሰልጣኝ ተማሪዎችንም ባነጋገረበት ወቅት ኮሌጁ በሙሉ አቅሙ አገልግሎት እየሰጠ ያለ መሆኑን ጠቁመዋል። የኮሌጁ ማህበረሰብ አባላትም በጉብኝቱ ወቅት ኮሌጁ የአገሪቱን ሰላም በማስጠበቅና የምርምርና ልማት ስራዎችን በማከናወን የሰራዊቱን ቀጣይ የውጊያ ብቃት በመደገፍ ከሚያበረክተው የላቀ አስተዋጽኦ ትኩረት እንዲሰጠው ጠይቀዋል። የመስክ ጉብኝቱን የመሩት የመንግስት ረዳት ተጠሪ ሚኒስትር ዴታና የመከላከያና ደህንነት ልዩ ኮሚቴ አባል አቶ አማኑኤል አብርሃም ኮሌጁ ለመንግስታዊ ተቋማት ልምዱን በማካፈል የሚያደርገውን ቴክኖሎጂ ችግር አድንቀውም ለገጠመው የበጀትና የቤተ ሙከራ መለዋወጫ አቅርቦት እጥረት የሚመለከቱ አካላት እንዲፈታ አሳስበዋል። ዘገባዊ ሰከሽ ምክር ቤት ኢንፎርሜሽን ኮሚኒኬሽን ነው። በሰሜን ጎንደር ዞን የተፈጥሮ ሀብት ጥበቃ ስራ በቅንጅትና በተከታታይ ሊሰራ እንደሚገባ የአማራ ክልል ርዕሰ መስተዳደር አቶ ገዶ እንዳርጋቸው አሳስበው በዞኑ በተፈጥሮ ሀብት ጥበቃ ስራ ላይ ያተኮሩ የንቅናቄ መድረክ በደባርቅ ከተማ ተካሂዷል። የአማራ ቴሌቪዥን ዘገባን ሰለሞን ጸጋዬ ያቀርበዋል። በሰሜን ጎንደር ዞን በተፈጥሮ ሀብት የሚደረገው እንክብካቤ የተፈለገውን ያህል አለመሆኑን የክልሉ ግብርና ቢሮ መረጃ ያሳያል። ለዚህ ደግሞ ከሚጠቀሱ ምክንያቶች አንዱ የግብርና ባለሙያዎች አርሶ አደሩን በተደራጀ መንገድ የተፈጥሮ ሀብት ጥበቃ ስራ ላይ አያሰማሩትም የሚለው ይጠቀሳል። ጉዳዩ አሳሳቢ በመሆኑም በአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው የተመራ የተፈጥሮ ሀብት የንቅናቄ መድረክ በሰሜን ጎንደር ዞን ደባርቅ ከተማ ተካሂዷል። በእነዚህ ደጋማ አካባቢዎች ገና ብዙ መስራት ይጠበቅበናል። የህብረተሰቡ አኗኗር በእጅጉ የተጎሳቆለ፣ ምርትና ምርታማነት በእጅጉ ዝቅተኛ ከሆኑት የክልላችን አካባቢዎች ነው። ይህ አካባቢ ይህን ነገር የመቀልበስ ጉዳይ የሞት የሽረት ጉዳይ ነው። ለነዚህ ለአካባቢው ምርታማነት መዳከም መሰረታዊ ችግር አንዱ የመሬት መራቆት ችግር ነው። ከነዚህ አካባቢዎች አኳያ ይህንን የመሬት መራቆት ችግር የሚቀለብስ ብቁ ስራ አልተሰራም። በቂ ስራ አልተሰራ። አርሶ አደሮቹ በበኩላቸው ለተፈጥሮ ሀብት መመናመን ምክንያት ናቸው ያሏቸውን ጉዳዮች አንስተዋል። ህዝቡ የደከመበት ነገር ደግሞ ውጤታማ አልሆነም። አብዛኛው ውጤታማ ያልሆነው እርሻ አርሶ ከመጠቀሙ ውጭ በደን የማበልጸጉ ስራ በአርሶ አደሩ መሬት ላይ አርሶ አደሩ የመከልከል ሁኔታ አለው። በጣም ብዙ ጉልበት ይባክናል። ስራም ይሰራል። ነገር ግን የተሰራውን ስራ ጠብቆ በማልማት በመጠቀም ላይ ግን ችግሮች አሉ። ይሰራሉ ህገ ደንብ ይወጣል፣ ጥበቃ ይሞከራል። በበጋ የሰራናቸውም በክረምት ይፈርሳሉ። ይህ ምንድን ነው? ከታች እስከ ላይ ያለው አመራር በብቃት ይዞ ካለመምራት ነው። ስራው ሲሰራ የግብር ይውጣ ለስሙላ አደረግን ለማለት ያህል የሚሰራ ስራ ነው። ይህ በመኖሩ ነው ለውጥ ያልመጣው እንጂ ሰው ከደከመ ለውጥ የማይመጣበት ሁኔታ የለም። አካባቢው ደግሞ ለአንደኛው አፈሩ ተሟጦ አላለቀም፣ አለ። የማገገም ሁኔታ በቀላሉ ልንፈጥር እንችላለን በአግባቡ ከሰራ የተፈጥሮ ሀብቱን ጠብቆ ለማቆየትና የተመናመነውን በአዳዲስ ለመተካት ከሚደረገው የተፈጥሮ ሀብት እንቅስቃሴ ባሻገር ሀብቱን በሚያጠፉ ላይ አስተማሪ እርምጃ ይወሰዳል ተብሏል። የህዝብን ጉልበት ሀብት የፈሰሰበትን የሚያጠፋ ከሆነ በተፋሰሰዋች ውስጥ አለ በግልጽ የተቀመጠ ማለ እስከ ቅጣት ድረስ ሊሄድ የሚችል ማለት ነው። የተሰራ ስራን የሚያጠፋ ካለ ግን መጀመሪያ ራሱ ምን መርጠው ስራ የት ቦታ ነው የሚሠራ፣ ህብረተሰቡ አምኖበት የሚሰራ መሆን አለበት። ግን ዘንድሮ የተሰራን ግንቦት ላይ የሚያፈርስ ከሆነ ሌላ ነው ማለት ነው። እንደ ሌላው መሰረተ ልማት አድርገን ነው የምንወስደው። እና የህግ ማዕቀፉንም ተግባራዊ ማድረግ ዋናው ተግባር አድርገን መውሰድ መቻል አለብን። በሰሜን ጎንደር ዞን ከጥር አንድ ጀምሮ የተፈጥሯት ጥበቃ ስራ በመከናወን ላይ ነው። ኢትዮጵያ በርካታ የቱሪስት መስህቦች ቢኖራትም የሀገሩ ዜጎች እነዚህን መደረሻዎች የመጎብኘት ባህላቸው እጅግ ደካማ ነው። ለሀገር ውስጥ ቱሪስቱ መስህቦችን በበቂ ሁኔታ የማስተዋወቅና የግንዛቤ ስራ ለመስራቱ ደግሞ በምክንያትን ይጠቀሳል። የባህልና ቱሪዝም ሚኒስቴር ከባለድርሻ አካላት ጋር ችግሩን ለመፍታት እየሰራ መሆኑን ይገልጻል። ብሩክ ተስፋዬ በዚህ ጉዳይ ላይ ተከታዩን ዘገባ አጠናቅረዋል። የኢትዮጵያውያኖች ማህበራዊ ባህላዊና ሃይማኖታዊ መስተጋብር ጠንከር ያለ በመሆኑ ዜጎች ከቦታ ቦታ የመንቀሳቀስ እድላቸው ሰፊ ነው። መንፈሳዊና ባህላዊ ክዋኔዎች በሚካሄዱበት ወቅት የሀገር ውስጥ ጎብኚዎች ቁጥር ይጨምራል። ይሁን እንጂ በኢትዮጵያ ካለው የሕዝብ ቁጥርና የቱሪዝም መስህብ ብዛት አንጻር ለጉብኝት ከቦታ ቦታ የሚንቀሳቀሱ ዜጎች ቁጥር አናሳ ነው። የአዲስ አበባ ነዋሪ የሆኑት አቶ አደራ ያየለ በስራ አጋጣሚ የሚሆን በግላቸው የመጎብኘት ልምድ እንዳላቸው ነው የሚገልጹት። የተለያዩ ክፍላት አገር እጃለሁ እና በሄድኩባቸው ክፍላት ሀገራት የሀገሬን መልክዓ ምድር የህዝቡን አሰፋፈር፣ አኗኗር፣ ባህሉን ወጉን ዞሬ አይቻለሁ። ይሄ ስሜት በሀገሬ በጣም እንድኮራ ነው ያደረገኝ። እንደ አቶ አደራ ያሉ ባገኙት አጋጣሚ ሀገራቸውን ለማወቅ የሚሞክሩ እንዳሉ ሁሉ በአካባቢያቸው ስላሉ መስህቦች በቂ ግንዛቤ የሌላቸው ቁጥርም ቀላል አይደለም። አራት ኪሎ በሚገባ ይህ ሐውልት ማን ይባላል? ስሙን አላውቀውም። አራት ኪሎ አደባባይ ብቻ እንደሚባል ነው የማውቀው እንጂ ትክክለኛ ስሙን ምን አደባባይ እንደሚባል አላውቀውም። እንደዚህ አይነት ቦታዎች እንዲጎበኙ የሚያደርግ የሚቀሰቀስ ነገር በብዛት የለም። በዚህ ምክንያት ይመስለኛል በአብዛኛው ጉብኝት የሚባል ነገር አናውቅም። የውጭ ዜጋ ዜጋ መጥቶ መንገድ ላይ ሳልፍ ስለዚህ ነገር ምንድን ነው ንገረኝ ቢለኝ ከሱ የተሻለ ነገር አላውቅም። የኢትዮጵያ ቱሪዝም ባለሙያዎች ማህበር ፕሬዚደንት ዶክተር ቴድሮስ አጥላባቸው በዘርፉ በርካታ ጥናትና ምርምሮችን አካሂደዋል። ለሀገር ውስጥ ቱሪዝም ትኩረት መሰጠት እንዳለበትም ይገልጻሉ። ኢንቨስትሜንትና ንግድን የቱሪዝም ንግድን ያስፋፋል። እዚህ ህዝብ ለህዝብ የማስተዋወቅን የአንዱም ባህል የማክበር የማወቅ ሁኔታን ይፈጥራል። ይሄ ደግሞ ለአንድ ሀገር እጅግ በጣም አስፈላጊ ነው። የባህልና ቱሪዝም ሚኒስቴር የሀገር ውስጥ ጎብኚዎች ቁጥርና ከነሱ የሚገኘው ገቢ በሚፈለገው ልክ ላለማደጉ በሚኒስቴር መስሪያ ቤቱና በባለድርሻ አካላት በኩል ባለ ክፍተት ምክንያት እንደሆነ ነው የሚገልጸው። የተደራጀ መረጃ ኢቭን ክሊርሊ በጣም ዲፋይን ተደርጎ ከየት ቦታ ከየት አካባቢ ሰዎች ይንቀሳቀሳሉ፣ በምን ሰዓት የሚለውንም ጭምር እንደሌላው እንደ ውጭ ቱሪስቱ ተንትነን ማቅረብ አለመቻል እዚህ ያለው በሚፈልገው አግባብ የክትትል የቁጥጥር የድጋፍ ያሰራር ስርዓት አለመዘርጋት የሚኒስቴር መስሪያ ቤታችን ዋናና ቁልፍ ችግር ነው ብዬ ነው ይህን የምናገር። ዶክተር ቴድሮስ ችግሩን በዘላቂነት ለመፍታት በዘርፉ ጥልቅ ጥናት ማካሄድ እንደሚገባ ነው የሚጠቁሙት። የአንድ አራት የአምስት አመቱን ወስደህ ጥናት ብታጠና ለምን ምክንያት ነው የመጡት፣ ምን ጉድለት አለ፣ ምን ችግር አጋጠማቸው፣ ምን ብናደርግ የበለጠ ልናመጣ እንችላለን የሚለውን ሁሉ ማጥናትና አስፈላጊውን እርምጃ ለመውሰድ ይቻላል። ደቡብ አፍሪካ ሌሎችም ሀገሮች ስትራቴጂ አላቸው፣ አውሮፓውያን ሀገሮችም ሁሉ አላቸው። የሀገር ውስጥ ቱሪዝምን ለማስፋፋት ስትራቴጂ ያስፈልጋል። በተለያዩ በቱሪዝም ዘርፍ ላይ ያሉትን ችግሮች ሊፈታ የሚችል ጠንካራ የሆነ የሪሰርች ኢንስቲትዩት ካልኑ ከሌለ ቢያንስ አንድ ዲፓርትመንት ከሌለ እነዚህን ጉዳዮች እንዴት ነው የምንፈታው? በሚል ችግሮች ስለተለዩ አሁን የአንድ የጥናት ቡድን ተቋቁሟል። ኢትዮጵያ ቱሪዝም ድርጅት በበኩሉ በቂ ግንዛቤ ማስጨበጫና የማስታወቂያ ስራ በመስራት ገቢውን ለማሳደግ እንደሚሰራ ተናግሯል። ስለ መስህቦቹ መጀመሪያ ማወቅ አለበት የሀገር ውስጥ ቱሪስቱ። ስለዚህ በአማርኛ ለሀገር ውስጥ ቱሪዝም ብቻ የሚያገለግል ጋይድ ቡክ ለማዘጋጀት እቅድ ይዘን እየተዘጋጀ ነው ያለው። ሁለተኛ ደግሞ ለአገር ውስጥ ቱሪስቱ የሚያገለግል ፓኬጅ የጉብኝት ፕሮግራሞች እንዲዘጋጁ ጥረት እየተደረገ ነው ያለው። ቱሪዝም ለሀገሪቱ አጠቃላይ የምርት እድገት አምስት በመቶ አስተዋጽኦ ያደርጋል። በኢትዮጵያ ሶማሌ ክልል እየተፈጠረ ባለው የስራ እድል የወጣቶች ተጠቃሚነት እያደገ መምጣቱ ተገለጸ። ባለፉት ስድስት ወራት በክልሉ ከ20 ሺህ በላይ ወጣቶች የስራ እድል ተፈጥሮላቸዋል። ዳይጣሰው ከጅግጅጋ ሪፖርት አለው። በሶማሌ ክልል ጅግጅጋ ከተማ በተፈጠረላቸው የስራ እድል ተሰማርተው የእንጨትና ብረታብረት ስራ ከሚሰሩት ወጣቶች ዘንድ ተገኘን። የተወሰኑት ለምሳ የሚሆን ምግብ በማዘጋጀት ላይ ነበሩ፣ የተቀሩት ደግሞ በስራ ተጠምደው። እነዚህ ወጣቶች ከአራት ዓመታት በፊት ሕይወታቸውና ስራቸው የተለየ መልክ ነበር። ለራሳቸው ለወገናቸውና ለሀገራቸው በማይጠቅም ስራ ውስጥም ነበሩ። አሁን ግን የተለያዩ የእንጨትና ብረታብረት ስራዎችን በመስራት ሕይወታቸውን ማሻሻል ጀምረዋል። ቀድሞ ያጠፉትንም ጊዜ ለማካካስ እየተጉ ይገኛሉ። አስቸጋሪ ነበርን። የምንኖረው ኑሮም ኑሮ አይባልም። አሁን ስልጠና ተሰጥቶን መስሪያ ብድርና ቦታ ማግኝተን አዲስ ህይወት ጀምረናል። ከዚህ በኋላም ይህን ማህበር ወደ ትልቅ ካምፓኒ በማሳደግ ሀገሪቱን መደገፍ ህልማችን ነው እንዲሰርተን የምናገኘው ገንዘብን ደስታ ይሰጠናል። የተሳሳተ መንገድ በመምረጥ ኦነግን ተቀላቅዬ ጫካ በመሸፈትና ለመንግስት ስም ለህዝብም ጠንቅ የሆኑ ስራዎችን መስራት ነበር ስራይ እኔም ሆነ እዚህ ያለነው ሁላችንም ጊዜያችንን በዚህ ተቃጥሏል። አሁን ያጠፋ ነውን ጊዜ ለመመለስና የጎዳናትን ማገር ለመካስ ነው ትግላችን። አሁን ላይ ከአምስት ሚሊዮን በላይ ካፒታልም ባለቤት ሆነዋል ወጣቶቹ እንደነ ሀዊ በርከሌ ሁሉ በሶማሌ ክልል ከነበሩበት አስከፊ ወጥተው በተለያዩ ዘርፎች ላይ ተደራጅተው በመስራት ላይ የሚገኙ ወጣቶች በርካቶች ናቸው። ከተለያዩ ስራ አጥነት እዚህ ቦታ ላይ ሆነን ስራ በመፍጠር ለራሳችንም እየደገፍ ነው ያለንበት ሰዓት ነው ያለው። ዩኒቨርስቲ ግራጁዌት አድርጊያለሁ በሲቪል ኢንጂኒሪንግ ከአዲስ አበባ ዩኒቨርሲቲ ከአምስት ኪሎ ቆይቻለሁ። በማህበር ተደራጅ ያው እየሰራ ነው። ስራውን የጀመርኩት በዚህ መልኩ ነው የስራ ፍቅር እንዲኖረኝ እና ወደፊቱ አለማይም እንደሆነ እንደሆን ያስተማረኝ ይህ ስራ ነው። ወደፊቱ ወደ ሌላ ትራንስፎርም እንደሆን አስተሳሰብ እንዲቀየር ያደርገኝ ይሄ አይነት ስራ ነው። ስራ ሳልነቅ የተመረቁት በሌላ ሊሆን ይችላል። ያን ስራ ሳጣ ግን በዚህ መልኩ ገብቼ ሊቀየር እንደምችል የገባኝ ይሄ ነው እና በዚህ መልኩ ብዙ ነገር ተጠቅሜያለሁ። በክልሉ ባለፉት ስድስት ወራት ውስጥ 21 ሺህ ለሚሆኑ ወጣቶች የስራ እድል ተፈጥሯል። ይህ ተግባርም በክልሉ አቅም የማይሞከሩ ስራዎችን እንዲተገበሩ አድርጓል። ከኢትዮጵያ ቴሌኮሚኒኬሽን ጋር አሁን የተወሰነ ወደ 30 በላይ የሆኑት ኢንተርፕራይሶች አቋቁመን ለእነሱ አሁን ፌበር ኦፕቲክ እየሰሩ በከተማው ይገኛሉ። ከመብራት ኃይል ጋር የተሳሰር ናቸው አሉ ወደ 25 በላይ ናቸው። ወደ 30 የሚሆኑ ኮንክሬት የመስራት ከሶማሌ ክልል የቤቶች ኤጀንሲ ራሱ ለመስራት ብሎኬት የሚያመርቱ ወጣቶች እንዳለ እነሱ አስተሳስረን ነው እነዚህ ኢንተርፕራይዞች አስተሳስረ እነ ሀዊዬና ሌሎች ወጣቶችም ዛሬ ለራሳቸው ብቻ ሳይሆን ለሌሎችም መትረፍ ችለዋል። ለወደፊትም ብዙ ተስፋን ሰንቀዋል። ለኢቢሲ ዘገባ ዳዊት ጣሰው ጅግጅጋ። በደቡብ ኦሞ ዞን ለሚገነባው የስኳር ፋብሪካዎች የኦሞ ወንዝን በመጥለፍ 1250 ሄክታር ሸንኮራ አገዳ ሊያለማ የሚችል የዋና ውሃ ማስተላለፊያ ቦይ ግንባታ 54 በመቶ ደርሷል። ቀደም ሲል ግንባታው የተጠናቀቀው የግራ ክፍሉ የውሃ ማስተላለፊያ ቦይ በቅርቡ ስራ ሊጀምር ለሚጀምሩ የስኳር ፋብሪካዎች ሸንኮራ አገዳ እያለማ ነው። ይመራደም ዝርዝር አለው። በሀገሪቱ እየተገነቡ ከሚገኙ የመስኖ ግድብ ፕሮጀክቶች መካከል የኦሞ ኩራዝ መስኖ ልማት ፕሮጀክት አንዱ ሲሆን 175000 ሄክታር የሸንኮራ አገዳ እርሻ የማልማት አቅም ያለው ነው። የኦሞ ወንዝን በመጥለፍ በሁለት ክፍሎች በሚገነቡ የውሃ ማስተላለፊያ ቦዮች ውስጥ የሚዘረጋው የመስኖ ፕሮጀክቱ በቀኝ በኩል 125000 ሄክታር ያለማል። ግንባታው ተጠናቆ ለኦሞ ኩራዝ ቁጥር 1፣ 2 እና ቁጥር 3 የስኳር ፋብሪካዎች የሚውል የሸንኮራ አገዳ መስኖ ማልማት የጀመረው የግራ ክፍሉ የውሃ ማስተላለፊያ ቦይ ከ3000 በላይ የሚሆኑ የዞኑ አርብቶ አደሮችን ወደ ከፊል አርሶ አደርነት መለወጥ ችሏል። ከነዚህም መካከል ወጣት ሻሸ ኮሮ አንዱ ነው። መንግስት ይህን የመስኖ ልማት ከማምጣቱ በፊት ምንም አልነበረንም አሁን ግን በተሰራው የመስኖ ልማት በቆሎ እየዘራን ምርትን በማምረት ኑሯችንን መምራት ጀምረናል። አካባቢያችንም በሸንኮራ አገዳ ተሸፍኖ እያየን ነው። በስተቀኝ በኩል እየተገነባ የሚገኘው ዋና ዌይ ወይም ሜን ካናል 165 ኪሎ ሜትር የሚረዝም ሲሆን ከዚህም ውስጥ 92 ኪሎ ሜትር የሚሆነውን የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እያከናወነው ይገኛል። ለዚህም የሚሆን ወደ ግማሽ ቢሊዮን ብር የሚጠጋ ተመድቦለታል። የካናሉን ስፋት እንደምታዩት ወደ 44 ሜትር ቤድ ዊድዝ ያለው የካናሉ የቤድ ስፋት 44 ሜትር አካባቢ ነው። የካናሉ ሙሉ ከነፍሪ ቦርዱ ጥልቀቱ ወደ 253 አካባቢ 5 ሜትር ከ30 ይደርሳል ማለት ነው። በዚህ ካናል ያው ፍሎ ያደርጋል ያው ካናሉ ይሸከመዋል ተብሎ የሚገመተው የውሃ መጠን ወደ 160 ሜትር ኪዩብ ፐር ሰከንድ ውሃ ይሸከማል ተብሎ ነው የሚታሰበው። ግንባታው በመስከረም 2009 ዓ.ም የተጀመረው ይህ የዋናው ግንባታ በአሁኑ ወቅት 54 በመቶ የደረሰ ሲሆን በተቀመጠው ጊዜ በመጪው የካቲት ወር ለማጠናቀቅ እየተሰራ ነው። አሁን ላይ እየተገነባ ያለው የዋናዊ ግንባታ በተያዘለት እቅድ መሰረት እየተከናወነ መሆኑም ተገልጿል። የመስኖ መሰረተ ልማቱን አሁን የያዘው የኮንስትራክሽን ስራዎች ኮርፖሬሽን አይሆፕ አጀማመሩ ጥሩ ነው ፍጻሜውም ጥሩ ይሆናል ብለን ተስፋ እናደርጋለን። የዋና ወይ ስራው ከሺ በላይ ለሚሆኑ ሰዎች የስራ እድል መፍጠር ችሏል። አሳንና አትክልትን በተመጋጋቢ ቴክኖሎጂ የማምረት ሂደት ውጤት ማምጣቱ ተገለጸ። በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የተነደፈው የተቀናጀ የአኳፖኒክስ ቴክኖሎጂ ፕሮጀክት በመታራ ከተማ ጥቅሙ ላይ ውሏል። ኮሰም ብርሃኑ ተጨማሪ አለው የሃይድሮፖኒክስ ቴክኖሎጂ በአብዛኛው በመካከለኛው ምስራቅ በስፋት በጥቅም ላይ የዋለ በገንዳ ውስጥ አሳ ማምረትና እጽዋትን ካለ አፈር ማብቀል ሂደትን ያጣመረ ነው። ቴክኖሎጂውን በኢትዮጵያ ውስጥ ለማስፋፋት በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ እርዳታ ከሁለት ዓመት በፊት ፕሮጀክት ተቀርጾ ወደ ተግባር ተገብቷል። ድምር ላይ በትንሽ ደረጃ ያየነውን ነገር መሬት ላይ አውርደን ለኮሚኒቲው ሊጠቅም በሚችል መልኩ እንሞክረው ነው፣ ሙከራ ነው። ስለዚህ ይሄ ሙከራ የሚሰራ ከሆነ ስኬል አፕ የምንለው ፓይለቱን ስኬል አፕ ማድረግ ነው። ወደ ሌሎች አካባቢዎች በስፋት እዚህም አካባቢ በስፋት ቴክኖሎጂው ሊሰራ በሚችልባቸው አካባቢዎች በሙሉ በስፋት ልናደርሰው እንችላለን በሚል እሳቤ ነው። በዚህ ሂደት ውስጥ ከአሳው የሚወጣው ቆሻሻ በባክቴሪያዎች ባክቴሪያዎች ይመገቡትና፣ ለምሳሌ አሞኒያን ይመገቡትና ወደ ናይትሬት ይቀይሩታል። ናይትሬት ማለት ደግሞ የሟሟ ማዳበሪያ ማለት ነው ላትክልቱ። ስለዚህ አትክልቱ ያንን ንጥረ ነገር ተጠቅሞ ሰውነቱ አካሉን ያዳብራል፣ ያድጋል ማለት ነው በአርቲፊሻል መንገድ እንደዚህ ታንከር ውስጥ አስቀምጠን አሳን በምናሳድግበት ጊዜ በተፈጥሮ ያገኙ የነበረውን ምግብ በቀላሉ ማግኘት አይችሉም ምክንያቱም ታንከር ነው ሌላ ነገር አይኖርም እዛ ውስጥ ስለዚህ ምግብ አዘጋጅተን መስጠት አለብን ስለዚህ ያለውን ነገር ሌሎች እንስሳት ሊመገቡ የሚችሏቸውን ንጥረ ነገሮች ሁሉ ተጠቅመን ምግብ ቀምረን አዘጋጅተን ፎርሙሌት የተደረገ ምግብ ለእነሱ እንሰጣቸዋለን ማለት ነው። በሞቃታማ የአየር ንብረትና ጨዋማ ባህር ያለው የአፈር አይነት ቴክኖሎጂ እንደሚመረጥ የሚያስረዱት ተመራማሪዎቹ ተግባራዊነቱም ላይ እንደ ቦታው እንደሚለያይ ያስረዳሉ። አንድ ቦታ ላይ ያለው ችግር ሌላው ቦታ ላይ የግድ ይኖራል ማለት አይደለም። ስፔሲፊክ የሆነ ቦታ ላይ ስንመታ ላይ ስንመጣ የራሱ የሆነ ችግር ይኖራል እነኛን ችግሮች ደግሞ አይተን እኛ ምርምር አድርገን የማሻሻል እና እንዲሰራ የማድረግ ኃላፊነት አለብን ማለት ነው። የተቀናጀ የአኳፖኒክስ ፕሮጀክቱ የቁጥጥርና የክትትል ስራ የሚያስፈልገው በመሆኑ ወጣቶቹንም በፕሮጀክቱ ሂደት ቴክኖሎጂውን እንዲላመዱ የማስተማር ስራም ተሰርቷል። ምንድን ያደርግ ነው፣ እራሳችን ብልሽት እየፈጠርን ብልሽቱን ለማስተካከል ወደፊት ይገጥሙናል፣ ይገጥሟቸዋል የሚሉትን ችግሮች እነሱ ችግሩን እየፈጠርን ችግሩን ለመፍታት ነው የሚሞከር ነው አሁን ላይ ችግር ኖሮ ሳይሆን ወደፊት ሊገጥሙን ይችላሉ ብለን በቂ እውቀት እንትን ብለናል እና እያንዳንዱን ከሰሩት ሰዎች ጋር እኛም አብረን ሰርተናል የአሳና የአትክልት የመመጋገብ ሂደት የቴክኖሎጂ ዋና ጠቀሜታ ሲሆን የአትክልቶቹ በበሽታ ለመጠቃት ከፍተኛ ምርት በትንሽ ቦታ ላይ ማግኘት መቻሉ የቴክኖሎጂውን ውጤታማነት ይገልጻልም ነው የተባለው በቂ ስልጠና ሳይሰጣቸውና ተገቢውን የጥንቃቄ አልባሳትን ሳይጠቀሙ ፋብሪካን የሚቀላቀሉ ዜጋዎች ለከፍተኛ አካል ጉዳት እየተዳረጉ ነው። የፍሬንድ ሺፕ ቆዳ ፋብሪካን መነሻ በማድረግ ሪፖርተራችን ደምስ መኩሪያው ተከታዩን ዘገባ አዘጋጅተዋል። ስሜ ሴቴ። የ18 ዓመቷ ወጣት ሴቴ ወልዴ ሞጆ በሚገኘው ፍሬንድሺፕ የቆዳ ፋብሪካ ተቀጥራ መስራት በጀመረች በሰዓታት ልዩነት ስራዋን መቀጠል አልቻለችም። ወጣቷ በፋብሪካው ተቀጥራ አገኘዋለሁ ያለችው እንጀራ አልተሳካም። እንዲያውም የነገ ተስፋ የሆኑት እጆቿን አጥታለች። ቻይናዋ ማሽን ላይ ወሰደች፣ መጀመሪያ ከዛ መጀመሪያ ይሄኛው ጅን ላላቅ ስል ይሄኛውን ሰባረ፣ እንደገና ደግሞ በዝኛው እላለው ስል ሁለቱ ነው፣ ከታታይ እንደገና ጮኬ፣ እነሱ እንትናሉኝ አጠፉልኝ እንደገና ከዛ በኋላ የት ይወስዱኝ የት ያድጉኝ አላውቅም። ሞጆ ከተማ ውስጥ በሚገኝ ፍሬንድሺፕ የተሰኘ የቆዳ ፋብሪካ የሚገኘው ይህ የእርጥብ ቆዳዎች መጭመቂያ ማሽን በባለፈው ዓመት ያንድ ወጣት እጅን ቆርጧል። ይህ ማሽን ከአንድ ሳምንት በፊት ደግሞ ሴት ወልደ የተባለች ወጣትን ሁለት እጆቿን ቆርጧል። ሞጆ በሚገኘው ፍሬንድሺፕ ተቀጥራ ስትሰራ ጉዳት የደረሰባት ወጣት ሴቴ ብቻ አይደለችም። ሌሎች በፋብሪካው ሲሰሩ የነበሩ ወጣቶችም የተለያዩ ጉዳት ደርሶባቸዋል። ያው ጉዳቱ የደረሰብኝ በኅዳር 19 ነበር። ጉዳቱ ያደረሰብኝ ማሽንም የእቃ ማንሻ ፎርክሊፍት የሚባለው ባለ ሁለት ጥርሱ ማለት ነው። የእቃ ማንሻው መኪናው ሄዶ ጋሪውን ስገጨው ጊዜ ማሽኑ ደግሞ ጋሪውን ወደነመለሰ ተገለበጠችና እዚህ ጋር እግሬን ወጋችው። ሲወጋው ጊዜ ብረቱ በዚህ ገባና ውስጥ ለውስጥ ዱ በዚህ ወጣ። ወጣቶቹ እንደሚሉት የአደጋዎቹ መንስኤ ስልጠና ያለማግኘትና ፋብሪካው ለደህንነታቸው የሚያስፈልጉ ቁሳቁሶችን አለማሟላቱ ነው። መጀመሪያ ስልጠና አልሰጠችኝም። ከዚያ ማሽኑ ላይ ዶለችኝ። ማሽን ላይ ስዶለኝ ከኋላ እየተቀበልኩ ደህና ትሰራ፣ እንደገና ካፊ ዶላ ያዘኝጅ እዛለታ ያረኩት እንደዚህ አይነት ነጥለ ጫማ ነው የራሴ ያረኩት። ለዛ ነው ይሄ ሁሉ ጉዳት የደረሰብኝ። ሰራተኞቹ ያነሷቸው ችግሮች በፋብሪካው እንደሚስተዋሉ የሞጆ ከተማ የሰራተኛና ማህበራዊ ጉዳይ ጽህፈት ቤትም አረጋግጧል። የተጎዱትን ሰራተኛ ቶሎ የማሳከም የተጎዱትም ሰራተኛ ደግሞ ቶሎ የክፍያ ካሳ የጉዳት ካሳ መክፈሉም ላይ በጣም ችግሮች አሉ። ከዚህም ባሻገር ወጣት ሴት የወልድ ላይ ጉዳት ያደረሰው ማሽን በእርጅና ምክንያት አገልግሎት እንዳይውል የታገደ ነበር ያለው የሞጆ ከተማ የሰራተኛና ማህበራዊ ጉዳይ ጽህፈት ቤት ፋብሪካው ይህንን ጥሶ ማሽኑን በማሰራት ሆኖ ወጣቷ ላይ ጉዳት ያደረሰው ብሏል በወቅቱ ወጣቷ በማሽኑ ላይ እንድትሰራ ትዕዛዝ የሰጠችው ኃላፊ በፖሊስ ቁጥጥር ስር ውላ ምርመራ እየተደረገባት መሆኑንም ጽህፈት ቤቱ አስታውቋል በፋብሪካው ጉዳት የደረሰባቸው ወጣቶች ግን አሁንም ስለ ወደፊት ህይወታቸው በመጨነቅ ላይ ነን ይላሉ እንዴት እንደምኖር በጣም ይከብደኛል። በቃ ያው ምን ይሰራል ቸው መንግስት ራሱ የሆነ ነገር ያርግልን። ፋብሪካው ፈጽሟቸዋል በተባሉ የህግ ጥሰቶችና በሰራተኞች ላይ ለደረሰው የአካል ጉዳት የሚመለከታቸውን ኃላፊዎች በስፍራው ተገኝተን ምላሽ እንዲሰጡን የጠየቅን ቢሆንም ፈቃደኛ ግን አልሆኑም። ፋብሪካው በሰራተኞች ላይ እያደረሰ ያለው ጉዳት ግን ይህን ዜና ለማጠናቀር በስፍራው በተገኘንበት ሰዓትም ጭምር ቀጥሏል። ለቀጣዩ ትውልድም ራሱ መሬትን ስናለማ ስንሰራ እርከን ጠግነን መሬቶችን እየተራቆቱን አላብሰን ስንተውለት ለቀጣይ ትውልድ መሬታችን አዳብረን ሰጠናቸው መሬት እንዲያገኙ ይሆናሉ። ኑሯቸውም ያማራ ይሆናል። አንድ ቅፍ ሀረምተ ውስጡ አይወጣም። አሁን የሳሩን ነገር ሳይ የእንጨቱን ላይ ላው ያለውን ሳይ በጣም በጣም በጣም ይገርመኛል። በጣም ውሃ በስንት ቦታ በመንጨቱ ብቻ ይገርመኛል። ለካስ የሚያጠፋው ሰው ነው የሚያለማው ሰው ነው ያንን ቦታ ተቀይሮ ያንን አፈር በቦታው ቆሞ ያንን ተፈጥሮ አግራቦች ወይም ደግሞ ዛፎች እንደነበረ በመመለስ አይኔ ባየሁበት በእድሜ ይህን ማየት በጣም ደስ ይለኛል ተፋሰሱ ከተቀናጅቶ ከተሰራ በኋላ የከርሰ ምድርና የገጸ ምድር ውሃውን እየጨመረ በመሄዱ የመስኖ ልማታችንም እየሰፋ ነው ይሄዳል ብዙ መሪ ማያስፈልጋቸው በቃ አመኑ፣ ጠቀሜታውንም አዩት። ይሄን የሚሰራው ስትራክቸር እዝህም ተራራም ላይ ብቻ ሳይሆን እማሳቸውም ላይ እንዴት መስራት እንዳለባቸው ስላወቁት ብዙም አስቸጋሪ ሁኔታ አልፈጠረብንም። ዜናዋ በቃ አንተነህ ደግፌ ነኝ በሰላም አሉ።